ጤና ይስጥልን ክቡራን ተመልካቾቼ የተከበራችሁ፣ እንደምሰነበታችሁ። ይህ ፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሉም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብዓት የሚችል የተለያዩ መረጃዎችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ደግሞ ስለ አውቶማቲክ ትራንስሚሽን እንነጋገራለን ማለት ነው። የአውቶማቲክ ትራንስሚሽን እንግዲህ አነዳዱን ከማየታችን በፊት ስንት አይነት የአውቶማቲክ ትራንስሚሽን አይነቶች አሉ፣ እነዚህ የአውቶማቲክ ትራንስሚሽን አድቫንቴጃቸውን፣ ዲስ አድቫንቴጃቸውን እንዴት እንደሚሰሩ እንዲሁም በሀገራችን እንዲሁም በዓለም አቀፍ ገበያ ላይ የትኞቹ ተሽከርካሪዎች ላይ ተገጥመው ይገኛሉ የሚሉትን ነገሮች በክፍል አንድ ፕሮግራማችን እናያለን ማለት ነው። አብራችሁ ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ፣ አስተያየት እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም ይደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ፣ ታተርፉበታላችሁ። እስከ መጨረሻው ድረስ ተከታተሉ። ክቡራን ተመልካቾች እና ተከታዮቼ በመግቢያ እንዳያችሁት የዛሬው ፕሮግራማችን ስለ አውቶማቲክ ትራንስሚሽን ነው። ስለ አውቶማቲክ ትራንስሚሽን ከመነጋገራችን በፊት የአውቶማቲክ ትራንስሚሽን ትርጉሙ ምንድን ነው የሚለውን ነገር እንይ። የአውቶማቲክ የኃይል አስተላላፊ ክፍሎች ወይም ደግሞ የአውቶማቲክ ትራንስሚሽን የምንላቸው የተሽከርካሪ አይነቶች የካምቢዮ አይነታቸው ጥርስ የመለወጥ ሂደቱ የሚከናወነው ካምቢዮ ውስጥ ባሉት የተለያዩ የኃይል አስተላላፊ ክፍሎች ሲሆን፣ ይህም የአሽከርካሪውን ድካም በመቀነስ የተዘጋጁ ተመራጭ የኃይል አስተላላፊ አይነት ነው። የአሰራሩን አይነት ስናይ በቶርክ ኮንቨርተር፣ ፍሉል ካፕሊንግ እና ሃይድሮሊክ ዘይትን በመጠቀም ማርሽን ይቀየርልናል ማለት ነው። ጥርስ የመለወጥ ሂደቱ ጉልበት፣ ፍጥነት እና የአቅጣጫ ለውጥን እንዲያመጣ ያደርጋል። የአውቶማቲክ ትራንስሚሽንን የሚጠቀሙ ተሽከርካሪዎች ጥርስ የመለወጥ ሂደትን ለማከናወን ከሞተራችን እንዲሁም ደግሞ ከተሽከርካሪው የተለያዩ ሴንሰሮች አማካኝነት ኢንፑት ወይም ደግሞ ግብአትን ይጠቀማሉ ማለት ነው። እነዚህ እንግዲህ ምንድናቸው ብንል አንደኛው የተሽከርካሪ ፍጥነት ወይም ደግሞ ቬሂክል ስፒድ ከዛ ላይ ሴንስ በማድረግ የተሽከርካሪውን ፍጥነት ወይም ደግሞ ጥርስ ይቀይራሉ። ሌላኛው ደግሞ የሞተሩን ፍጥነት በማየት ጥርስ ይቀይራሉ። ሌላኛው ከትሮትል ፖዚሽን ሴንሰር መረጃን በመውሰድ ጥርስን ይቀይሩልናል። ሌላኛው ደግሞ ከተሽከርካሪያችን ሞተር የሚገኘውን ቶርክ በመጠቀም ጥርስን ይለውጡልናል ማለት ነው። እነዚህን በመጠቀም በሞተርና በኃይል አስተላላፊ ክፍሎች መካከል ያለውን የኃይል ልዩነት በቲሲዩ ወይም ደግሞ ትራንስሚሽን ኮንትሮል ዩኒት አማካኝነት በማስተካከል፣ ማስተካከል ማለት ጥርሶችን በመቀያየር ኃይል እንዲገኝ ያደርጋሉ ማለት ነው። ወይም ደግሞ ጥርሶችን እየቀያየሩ ተሽከርካሪው ከቦታ ወደ ቦታ እንዲንቀሳቀስ ይረዳሉ ማለት ነው። ስለዚህ የአውቶማቲክ ትራንስሚሽን በአጠቃላይ የአሰራሩ ሁኔታ ይሄ ነው ማለት ነው። ከተሽከርካሪያችን ፍጥነት፣ ከተሽከርካሪያችን ትሮትል ፖዚሽን ሴንሰር እንዲሁም ደግሞ ከተሽከርካሪያችን ሞተር ጉልበት ኃይልን እየተቀበለ ጥርሶችን እየቀያየረ በራሱ ተሽከርካሪው ከቦታ ወደ ቦታ መንቀሳቀስ እንዲችል እያደርጋሉ ማለት ነው። ስለዚህ የአውቶማቲክ ትራንስሚሽን በእንደዚህ አይነት መልኩ ይሰራል ማለት ነው። የአውቶማቲክ ትራንስሚሽን አድቫንቴጅ ወይ ደግሞ ጥቅሙን ስናይ የመጀመሪያው በማሸከር ጊዜ የሚፈጠረው መጨናነቅ በመቀነስ ትኩረታችን ማሸከር ለብቻ እንዲሆን በማድረግ አደጋን ተከላክለን ማሸከር እንድንችል ይረዳናል። ሌላኛው ጥርስ የመለወጥ ሂደቱ ካምቢዮስ በሚገኙ በተለያዩ ዘመናዊ መሳሪያዎች አማካኝነት ስለሚከናወን ሞተር አካባቢ የሚፈጠር አላስፈላጊ ድምፆችን፣ አላስፈላጊ ሙቀትን፣ ያልተመጣጠነ የጥርስ ምርጫን፣ አላስፈላጊ የነዳጅ ፍጆታን እና የአሽከርካሪውንም ድካም በመቀነስ ምቹ የሆነ የማሽከርከር ስልትን እንድንከተል ይረዳናል ማለት ነው። ስለዚህ የአውቶማቲክ ትራንስሚሽን ጥቅማቸው ይሄ ነው ማለት ነው። ሌላኛው የአውቶማቲክ ትራንስሚሽን ያላቸው ተሽከርካሪዎች ዲስ አድቫንቴጅ ወይ ደግሞ የጎንዮሽ ጉዳታቸውን ስናይ ከማኗል የኃይል አስተላላፊዎች አንጻር ዋጋቸው ከፍተኛ ነው። በምንገዛበት ጊዜ ከማኗል ተሽከርካሪዎች የበለጠ ዋጋ ይኖራቸዋል። አብዛኛውን ስራ ካምቢዮ ላይ በተገጠሙ የተለያዩ መሳሪያዎች ስለሚከናወን ትኩረታችንን ከማሽከርከር ወደ ሌላ ነገር ሊወስድብን ይችላል። ወይም ደግሞ ልክ እንደ ማኑዋል ተሽከርካሪዎች ባላንስ መስራት፣ የተሽከርካሪው ማርሽ ለመቀየር የሞተሩን ድምጽ እያዩ አርፔም እያዩ መቀየር፣ መቀነስ የሚባሉት ነገሮች ስለማይኖሩ ወይም ደግሞ ይህንን ስራ የሚሰራ ሌላ መሳሪያ ካምቢዎቹ ላይ ስለተገጠመ ትኩረታችን ሌላ ቦታ ሊሆን ይችላል ማለት ነው። ሌላኛው የጥገና ወጪያቸው ከፍተኛ ሊሆን ይችላል። የአውቶማቲክ ትራንስሚሽን ከማኑዋል ተሽከርካሪዎች የበለጠ የጥገና ወጪያቸው ከፍተኛ ነው። ከዛ በተጨማሪ ማንኛውም አይነት ባለሙያ የአውቶማቲክ ትራንስሚሽንን ሊነካካ ወይ ደግሞ ሊፈታ አይችልም። ስፔሻል የሆኑ ባለሙያዎች ይፈልጋል ማለት ነው። ስለዚህ እንደ ዲስ አድቫንቴጅ እነዚህን ነገሮች መጥቀስ ይቻላል ማለት ነው። የአውቶማቲክ የሀይል አስተላላፊ ተሽከርካሪዎች እንግዲህ የተጀመረው እንደ ኤሮፓን ዘመን አቆጣጠር በ1939 በጀነራል ሞተር ካምፓኒ ነው ማለት ነው። ለመጀመሪያ ጊዜ የተሰራው በጂኤምሲ ወይም ደግሞ በጀነራል ሞተር ካምፓኒ ነው ማለት ነው። የአውቶማቲክ ተሽከርካሪ በአብዛኛው ጊዜ አነስተኛና መለስተኛ ተሽከርካሪዎች እንዲሁም የህዝብ ትራንስፖርት የሚሰሩ ተሽከርካሪዎች ላይ ሊገኝ ይችላል ማለት ነው። ስለዚህ የአውቶማቲክ ትራንስሚሽን ምንድን ነው የሚለው አድቫንቴጅ ዲስ አድቫንቴጅ ይህንን ይመስላል ማለት ነው። ሌላኛው በዛሬው ፕሮግራማችን የምናየው የአውቶማቲክ ኃይል አስተላላፊ አይነቶች ወይ ደግሞ ታይፕስ ኦፍ አውቶማቲክ ትራንስሚሽን የሚለውን እናያለን ማለት ነው። በተሽከርካሪዎች ላይ የተለያዩ አይነት የአውቶማቲክ ትራንስሚሽን አይነቶች ሲኖሩ በአብዛኛው ግን የሚገኙት አራት አይነት ይኖራሉ ማለት ነው። የመጀመሪያው CVT ወይም ደግሞ ኮንቲኒስ ቫሪያብል ትራንስሚሽን። ሁለተኛው ዲሲቲ ወይም ደግሞ dual clutch ትራንስሚሽን ሲስተም ሶስተኛ ላይ AMT ወይም ደግሞ አውቶሜትድ ማኑዋል ትራንስሚሽን አራተኛ ላይ ደግሞ ቶርክ ኮንቨርተር ትራንስሚሽን ሲስተም በመባል በአራት አይነት ይከፈላሉ ማለት ነው። እንግዲህ ሌሎች earth moving machinery እና መሰል ማሽኖች ላይ ሌሎች አውቶማቲክ ትራንስሚሽን አይነቶች ሊኖሩ ይችላሉ። ነገር ግን የቤት ተሽከርካሪዎች እንዲሁም ደግሞ የትራንስፖርት ተሽከርካሪዎች ላይ በአብዛኛው የሚገኙት እነዚህ አራቱ አይነት የትራንስሚሽን አይነቶች ናቸው ማለት ነው። የመጀመሪያው ስ ቫሪያብል ትራንስሚሽን ሁለተኛው ዱዋልክለጅ ትራንስሚሽን ሶስተኛው አውቶሜትድ ማንዋል ትራንስሚሽን አራተኛው ደግሞ ቶርክ ኮንቨርተርስ የሚባሉ የትራንስሚሽን አይነቶች ይኖራሉ ማለት ነው። በዛሬው ፕሮግራማችን እንግዲህ ሁሉንም መጨረስ ስለማንችል የሲቪቲ እና ዲሲቲ ትራንስሚሽን አይነቶች ጥቅማቸውን፣ ዲስ አድቫንቴጃቸውን እናያለን። እስከ መጨረሻው ድረስ አብራችን ቆዩ። የመጀመሪያውን እንግዲህ ስናይ ኮንቲኒየስሊ ቫሪያብል ትራንስሚሽን ወይም ደግሞ ሲቪቲ በመባል የሚታወቀውን እናያለን። እነዚህ የኃይል አስተላላፊ አይነቶች በተለምዶ ሲቪቲ በመባል የሚታወቁ የኃይል አስተላላፊ ክፍሎች ሲሆኑ ኃይል የማስተላለፍ ሂደታቸውን ለማከናወን የተለያዩ ዲያሜትር ያላቸው ፑሊዎች ቼን እና ቤልት በመታገዝ ኃይል መቀያየሩ ሳይታወቅ ፍጥነት የሚጨምሩና የሚቀንሱ የኃይል አስተላላፊ ወይም ደግሞ የካምቢዮ አይነቶች ናቸው ማለት ነው። እነዚህ እንግዲህ ሲቪቲ እንላቸዋለን። እነዚህ የትራንስሚሽን ሲስተሞች እንግዲህ እንደሌላው የኃይል አስተላላፊ አይነቶች ጥርስ ወይም ደግሞ ጊርን አይጠቀሙም። የአሰራሩን ሁኔታ ስናይ ሁለት የተለያዩ ዳያሜትር ያላቸው ሁለት ፑሌዎች፣ አንዱ ከሞተር ጋር የሚያገናኝ ድራይቭ ፑሊ፣ ሌላኛው ደግሞ ከኃይል አስተላላፊ ጋር የሚገናኝ ድሪቨን ፑሊ ጋር በቺንጋ ወይም ደግሞ ቤልት እንዲሁም ደግሞ ቼን በመገናኘት እነዚህም ቤልትና ቼን ወደ ግራና ወደ ቀኝ በማንቀሳቀስ ፍጥነትና ጉልበት እንዲሁም የአቅጣጫ ለውጥ እንዲኖረው ያደርጋል ማለት ነው። ስለዚህ የሲቪቲ ወይም ደግሞ ኮንቲኒየስ ቫሪያብል ትራንስሚሽን ሲስተም ያሰራሩ ሁኔታ ይህንን ይመስላል ማለት ነው። ይሄ እንግዲህ ሲቪቲ የምንለው የትራንስሚሽን ሲስተም ሁለት የተለያየ ዳይሜንሽን ያላቸው ፑሊዎች ይገኛሉ። እነዛ ፑሊዎች እንግዲህ ነጁ ጥርስ እያነሰ ተነጁ ጥርስ ደግሞ እየተለቀ ሲሄድ ጉልበት እንዲኖረው በማድረግ ወይም ደግሞ ነጁ ጥርስ እየተለቀ ተነጁ ጥርስ እያነሰ ደግሞ ሲል ፍጥነት እንዲኖረው በማድረግ ተሽከርካሪው ከቦታ ወደ ቦታ እንዲንቀሳቀስ ያደርጋል ማለት ነው። ይህ እንግዲህ ነጂና ተነጂ ፑሊው እንግዲህ ዳይሜንሽናቸውን እየቀያየረ በቼን ወይም ደግሞ በቤልት እየነዳ ተሽከርካሪው ከቦታ ወደ ቦታ መንቀሳቀስ እንዲችል ያደርጋል ማለት ነው። የሲቪቲ ወይም ደግሞ ኮንቲኒዩስ ቫሪያብል ትራንስሚሽን አድቫንቴጃቸውን ስናይ የመጀመሪያው ምንድነው ፊውል ኢኮኖሚ ነው። ፊውል ኢኮኖሚስ እና የሲቪቲ ትራንስሚሽን ተሽከርካሪዎች ላይ አርፒኤማቸው አነስተኛና የማይቆራረጥ ስለሆነ የነዳጅ ፍጆታቸው እጅግ በጣም አነስተኛ ነው። ስለዚህ የሲቪቲ ተሽከርካሪዎች ተመራጭ የሚያደርጋቸው ይሄ ነው። ምንም አይነት ኃይል ወይም ደግሞ አርፒኤም ሳይቋረጥ ጥርስ ስለሚቀያየር የነዳጅ ፍጆታቸው አነስተኛ ነው። ምንም አላስፈላጊ ቦታ ላይ ድሮፕ የሚሆን ፊውል ስለሌላቸው ሁሉንም ፊውል በአግባቡ ስለሚጠቀሙ የነዳጅ ፍጆታቸው አነስተኛ ነው። ሌላኛው ስሙዝነስ ነው። ሲቪቲ ትራንስሚሽን የሚጠቀሙ ተሽከርካሪዎች ጥርስ የመለወጥ ሂደቱ ወይም ደግሞ ኃይል የመጨመርና የመቀነስ ሂደቱ ስለማይታወቅ ለአሽከርካሪና ለተሳፋሪዎች ምቾት ይኖራቸዋል። ማለት ይሄ እንግዲህ የሲቪቲ ትራንስሚሽን ሲስተም የሚጠቀሙ ተሽከርካሪዎች አድቫንቴጅ ነው ማለት ነው። ሌላኛው የሲቪቲ ትራንስሚሽን ዲስአድቫንቴጃቸው ስናይ የመጀመሪያው ምንድነው ላክ ኦፍ ካራክተር ነው። ተፈላጊነታቸው ከጥገና ወጪ አንጻር እጅግ በጣም አነስተኛ ነው። የጥገና ወጪያቸው ከፍተኛ ስለሆነ አብዛኛው ሰው አይፈልጋቸውም። ሌላኛው ኖይዝነስ ነው ወይም ደግሞ የሚረብሽ ድምጽ አላቸው። ከሌሎች የኃይል አስተላላፊዎች አንጻር ካምቢው አካባቢ ድምጽ ሊኖረው ይችላል። ሌላኛው ሃየር ሪፔር ኮስት ነው ወይም ደግሞ የጥገና ወጫቸው እጅግ በጣም ከፍተኛ ነው። የሲቪቲ ትራንስሚሽን ያላቸው ተሽከርካሪዎች ከፍተኛ የሆነ የጥገና ወጪ እና አነስተኛ አገልግሎት ጊዜ ወይ ደግሞ ላይፍ ስፓናቸው አነስተኛ ስለሆነ ተፈላጊነታቸው አነስተኛ ነው ማለት ነው። ስለዚህ የሲቪቲ ትራንስሚሽን የሚጠቀሙ ተሽከርካሪዎች አይነታቸው፣ ጥቅማቸውና ጉዳታቸው ይህንን ይመስላል ማለት ነው የሲቪቲ ትራንስሚሽን የሚጠቀሙ የተለያዩ የተሽከርካሪ አይነቶች እንዲሁም ደግሞ የእርዝ ሙቪንግ ማሽነሮች ሲኖሩ በሀገራችን እንዲሁም ደግሞ በዓለም አቀፍ ገበያ ላይ የተለያዩ ተሽከርካሪዎች ላይ ተገጥመው ይገኛሉ ማለት ነው። እነዚህ ተሽከርካሪዎች ማን ናቸው ብንል፣ ለምሳሌ ከባይክ ከሚባሉ የተሽከርካሪ ብራንድ አይነቶች ኤንኮር ጂኤክስ፣ ከቼቭሮሌት ደግሞ ቼቭሮሌት ማሊቡ፣ ቼቭሮሌት ቴል ብላዘር፣ ቼቭሮሌት ስፓርክ የሚባሉ ተሽከርካሪዎች ላይ ተገጥመው ይገኛሉ። ከቻርሊስተር ደግሞ ፓስፊሻ ሃይብሪድ ወይም ደግሞ ፕላጊን ሃይብሪድ ላይ ተገጥመው ይገኛሉ። ከፎርድ ደግሞ ፎርድ ስኬፕ ሃይብሪድ፣ ፎርድ ስኬፕ ሃይብሪድ ፕላጊን፣ ፎርድ ማቨሪክ ሃይብሪድ የሚባሉ ተሽከርካሪዎች ላይ ተገጥሞ ይገኛሉ። ከሆንዳ ደግሞ ሆንዳ አኮርድ፣ ሆንዳ አኮርድ ሃይብሪድ ሆንዳ ሲቪክ ሆንዳ ሲአርቪ ሆንዳ ሲአርቪ ሃይብሪድ ሆንዳ ኤችአርቪ እና ሆንዳ ኢንሳይት ላይ ተገጥመው ይገኛሉ ማለት ነው። ከሃይሁንዳይ ምርቶች ላይ ደግሞ ሀይሁንዳይ አክሰንት ሀይሁንዳይ ኤላንትራ ሀይሁንዳይ ኮና ሀይሁንዳይ ቬኑ የሚባሉ ተሽከርካሪዎች ላይ ተገጥመው ሲገኙ ከኢንፊኒቲ ደግሞ ኢንፊኒቲ ኪው ኤክስ ፊፍቲ ኢንፊኒቲ ኪው ኤክስ ፊፍቲ ፋይቭ ላይ ይገኛሉ። ከኪያ ያ ደግሞ ኪያ ፎርቴ፣ ኪያ ሪዮ፣ ኪያ ሴልቶስ፣ ኪያ ሶውል ላይ ተገጥሞ ይገኛሉ። ከሌክሰስ ብራንዶች ደግሞ ሌክሰስ ኢኤስ 300ች፣ ሌክሰስ ኤልሲ 500 h ሌክሰስ ኤልኤስ 500ች፣ ሌክሰስ ኤንክስ 350 h ሌክሰስ ኤንክስ 450 h ፕላስ፣ ሌክሰስ አርኤክስ 450ች፣ ሌክሰስ አርኤክስ 450ች፣ ሌክሰስ ዩኤክስ ሌክሰስ ዩኤክስ 250ኤች ላይ ተገጥመው ይገኛሉ ማለት ነው። እነዚህ የሲቪቲ ትራንስሚሽኖች ከሊንኮሊን ተሽከርካሪዎች ላይ ደግሞ ሊንኮሊን ኮርሴር፣ ግራንድ ታውሪን የሚባሉ ተሽከርካሪዎች ላይ ተገጥመው ይገኛሉ። ሌላኛው ሚትሱቢሺ ነው። ሚትሱቢሺ ላይ ደግሞ ሚትሱቢሺ ኤክሊፕስ ክሮስ፣ ሚትሱቢሺ ሚራጅ፣ ሚትሱቢሺ ሚራጅ ጂፎር ሚትሱቢሺ አውትላንደር፣ ሚትሱቢሺ አውትላንደር ስፖርት የሚባሉ ተሽከርካሪዎች ላይ ተገጥመው ይገኛሉ። ሌላኛው ኒሳን ተሽከርካሪዎች ላይ ደግሞ ብናይ ኒሳን አልቲማ፣ ኒሳን ኪክስ፣ ኒሳን ማክሲማ፣ ኒሳን ሙራኖ፣ ኒሳን ሮጉ፣ ኒሳን ሮጉ ስፖርት፣ ኒሳን ሴንትራ፣ ኒሳን ቨርሳ የሚባሉ የተሽከርካሪ አይነቶች ላይ ተገጥመው ይገኛሉ ማለት ነው። ሌላኛው ሱባሩ የሚባሉ የተሽከርካሪ አይነቶችም ላይ ተገጥመው ይገኛሉ። ሱባሩ አክሰንት ሱባሩ ክሮስትሬክስ፣ ሱባሩ ክሮስትሬክስ ሃይብሪድ፣ ሱባሩ ፎረስተር፣ ሱባሩ ኤምፕሬዛ፣ ሱባሩ ሌጋሲ፣ ሱባሩ አውትባክ፣ ሱባሩ ደብሊው አር ኤክስ የሚባሉ ተሸካሪዎች ላይ የሲቪቲ ትራንስሚሽን ተገጥመው ይገኛሉ ማለት ነው። ሌላኛው በሀገራችን ገበያ ላይ አብዛኛው የሚገኙት ቶዮታ ላይ ነው።

የሲቪቲ ትራንስሚሽን ተገጥሞባቸው ይገኛል ማለት ነው። ከሱዙኪ ምርቶች ደግሞ የሱዙኪ ማሩቲ ኤግነሲስ ኤንድ ኔክሳ ባሌኖ የሚባሉ የሱዙኪ ተሽከርካሪዎች ላይ የሲቪቲ ትራንስሚሽን ተገጥሞ ይገኛል ማለት ነው። ስለዚህ ክቡራን ተመልካቾች፣ የተከታዮች የሲቪቲ ትራንስሚሽን ስን መርጥ አድቫንቴጁን፣ ዲስአድቫንቴጁን እንዲሁም የትኞቹ ተሽከርካሪዎች ላይ መኖሩን አረጋግጠን መግዛት ወይ ደግሞ መምረጥ ይኖርብናል ማለት ነው። ሌላ ሁለተኛ በዛሬ ፕሮግራማችን የምናየው ስለ ዱዋል ክለች ትራንስሚሽን ወይም ደግሞ ዲሲቲ የሚባሉትን ትራንስሚሽን ሲስተሞች አይነት እናያለን ማለት ነው። እነዚህ የኃይል አስተላላፊ ክፍሎች ዲሲቲ በመባል የሚታወቁ ሲሆን እነዚህ የኃይል አስተላላፊ አይነቶች ሁለት ፍሪ ሲሆን ማርሽ ለመቀየር ይጠቀማሉ ማለት ነው። በሌላው አጠራር ትዊን ክለች ወይም ደግሞ ባለመንታ ፍሪ ሲሆኑ ኃይል አስተላላፊ በመባል ይታወቃሉ ማለት ነው። የዲሲቲ ትራንስሚሽን ወይም ደግሞ ዱዋል ክለች ትራንስሚሽን ሲስተም ላይ የኦድ ነምበር ወይም ደግሞ ጎዶሎ ቁጥር ያላቸው ጥርሶች እና ሙሉ ቁጥር ወይም ደግሞ ኢቭ ነምበር ያላቸውን ጥርሶች ለማንቀሳቀስ ሁለት ፍሪ ሲሆን ይጠቀማል ማለት ነው ለምሳሌ አንዱ ፍሪ ሲሆን ኦድ ጥርሶችን ወይም ደግሞ ጎዶሎ ቁጥሮችን አንደኛ ማርሽ ሶስተኛ ማርሽና አምስተኛ ማርሽን ሲያንቀሳቀስ ሁለተኛው ፍሪ ሲሆን ደግሞ ኢቭን ጥርሶችን ወይም ደግሞ ሙሉ ቁጥሮችን ማለትም ሁለተኛ ማርሽ አራተኛ ማርሽና ስድስተኛ ማርሽን ለመቀያየር እንጠቀምበታለን ማለት ነው። ስለዚህ ዱዋል ክለች ትራንስሚሽን ሲስተም ወይም ደግሞ ዲሲ ትራንስሚሽን ሲስተም ላይ ሁለት ክለቾች ይኖራሉ ማለት ነው። ጎዶሎ ቁጥሩ ያላቸውን ጥርሶች የሚያንቀሳቅሱና ሙሉ ቁጥር ያላቸው ጥርሶችን የሚያንቀሳቀስ ማለት ነው። ይሄም እንግዲህ ሁለት ፍሪሲን ስላለው ጥርስ በሚለወጥበት ጊዜ ምንም አይነት ክፍተት ስለማይኖር ስሙዝ ሆኖ ኃይል እንዲተላለፍ ያደርጋል ማለት ነው። ስለዚህ ዱዋል ክለች ትራንስሚሽን ሲስተም ይሄንን ይጠቀማል ማለት ነው። ለምሳሌ ከአንደኛ ማርሽ ወደ ሁለተኛ ማርሽ በአውቶማቲክ ትራንስሚሽን ውስጥ በሚቀያየርበት ጊዜ ዱዋል ክለች ሲስተም የሚጠቀሙ ተሽከርካሪዎች ከሆኑ ለምሳሌ ከአንድ ወደ ሁለተኛ ለመቀየር የአንደኛው ፍሪ ሲሆን የአንደኛውን ጥርስ ሊያላቅቅ ሲል ሁለተኛው ፍሪ ሲሆን የሁለተኛውን ጥርስ ያገናኛል ማለት ወይም ደግሞ የኦድ ነምበር ክለች የመጀመሪያውን ጥርስ በሚለቅበት ሰዓት ወይ ደግሞ ከአንድ ወደ ሁለት በሚቀይርበት ሰዓት የኢቭ ነምበር ወይ ደግሞ የሙሉ ቁጥር ፍሪ ሲሆኑ ሁለተኛውን ጥርስ ያገናኘዋል ማለት ነው። ይሄም ደግሞ ምንም አይነት ጋፕ ሳይኖር ሀይል እንዲተላለፍ እያደርጋል ማለት ነው። ስለዚህ መጀመሪያ ላይ እንደተነጋገርን ነው አንደኛው ክለች ጎዶሎ ቁጥሮችን ሲያላቀቅና ሲያገናኝ ሁለተኛው ክለች ወይ ደግሞ ሁለተኛው ፍሪ ሲሆን ደግሞ ሙሉ ቁጥሮችን በማገናኘትና በማላቀቅ ፍጥነት እንዲጨምርና እንዲቀንስ ያደርጋሉ ማለት ነው። ስለዚህ ከአንደኛው ጥርስ ወደ ሌላው ጥርስ በሚቀየርበት ጊዜ እንደ ሌላው የሀይል አስተላላፊ ክፍል ምንም አይነት ጋፖች አይኖርም ማለት ነው። ምክንያቱም አንደኛው ጥርስ እየለቀቀ ባለበት ሁኔታ ሁለተኛው ጥርስ ሄዶ ይገባል ወይ ደግሞ ኃይል ወደ ሁለተኛው ጥርስ ይተላለፋል አንደኛው በደንብ ሳይለቅ ማለት ነው። ይሄ ደግሞ ምንም ጋፍ እንዳይኖር ያደርጋል ማለት ነው። ስለዚህ የዱዋል ክለች አሰራር ሁኔታው ይህንን ይመስላል ማለት ነው። የዲሲቲ ወይም ደግሞ ዱዋል ክለች ትራንስሚሽን ሲስተም አድቫንቴጃቸውን ስናይ ዲሲቲ ወይም ደግሞ ዱዋል ክለች ትራንስሚሽን ሲስተም የማንዋል ትራንስሚሽኖች ያላቸውን ኃይል የመቀየር እና ጉልበት አቅም በአውቶማቲክ በቀላሉ ለመጠቀም ይረዳል ማለት ነው። ወይም ደግሞ ማንዋል ተሽከርካሪዎች ላይ በአሽከርካሪው ስለሚቀየር አሽከርካሪው ቶሎ ቶሎ መቀየር ይችላል ማለት ነው። ወይም ደግሞ በፍጥነት መሄድ ይችላል። ስለዚህ ይህንን ሲስተም በአውቶማቲክ ትራንስሚሽን እንድናገኘው ይረዳናል ማለት ነው። ስለዚህ ዲሲቲ ወይም ደግሞ ዱዋል ክለች ትራንስሚሽን ሲስተም ማንዋል ኃይል የማስ አስተላለፍ አቅምን በአውቶማቲክ በቀላሉ ለመጠቀም ይረዳናል። ሌላኛው ይሄ የኃይል አስተላላፊ አይነት በአነስተኛ ነዳጅ ከፍተኛ የሆነ ፍጥነትን እንድናገኝ ያደርጋል። ምክንያቱም ምንም አይነት ጋፕ ስለሌለ በላይ በላይ ጥርሶች ስለሚቀያየሩ ወይም ደግሞ ኃይል ኮንቲኒስ ስለሚተላለፍ ምንም ድሮፕ የሚሆን ኃይል የለም፣ ይባከን ነዳጅ አይኖርም ማለት ነው። ሌላኛው ጥርስ ሲቀየር የሚኖረውን መንገጫገጭ ወይም ደግሞ የኃይል ልዩነት ይቀንሰልናል። ሌላኛው ከፍተኛ ፍጥነትና ጉልበት ስላላቸው ላይ ፐርፎርማንስ ተሽከርካሪዎች እጅግ በጣም ተመራጭ የኃይል አስተላለፊ አይነቶች ነው። ሌላኛው አንዳንድ ዲሲቲ ወይም ደግሞ ዱዋል ክለጅ ትራንስሚሽን ሲስተም ተሽከርካሪዎች አሽከርካሪው ማኑዋሊ ጥርስ መቀየር እንዲችል ሌሎች የማኑዋል አማራጮች ይኖሩታል ማለት ነው። ልክ እንደ አውቶሜትድ ማኑዋል ተሽከርካሪዎች ማለት ነው። አውቶማቲካሊም ጥርሱን እንዲቀየር ይረዱታል። ሺፍት ሌቨሩ ላይ ወይ ደግሞ የማርሽ እጀታው ላይ ባለው ሌላ አማራጭ ደግሞ ማኑአሊ መቀየር እንዲችል ይረዱታል ማለት ነው። ስለዚህ የዲሲቲ ወይም ደግሞ የዱዋል ክለች ትራንስሚሽን አድቫንቴጅ ይህንን ይመስላል ማለት ነው። ሌላኛው የዱዋል ክጅ ትራንስሚሽን ሲስተም ዲስአድቫንቴጃቸው ስናይ የመጀመሪያው ምንድን ነው ኮስት ነው። ዋጋቸው ከሌሎች አውቶማቲክ ወይም ደግሞ ማኑዋል ተሽከርካሪዎች የበለጠ ዋጋ ይኖራቸዋል ማለት ነው። ዋጋቸው ከፍተኛ ነው ማለት ነው። ሌላኛው ሜንቴናንስ ነው። ከጥገና ወጪ አንፃር ተከታታይ የመከላከል ጥገናና የተለያዩ ማለስለሻ ፍሉዶችን በአግባቡ ወይ ደግሞ ስፔሻል የሆኑ ፍሉዶችን የማንጠቀም ከሆነ የጥገና ወጪያቸው ከፍ ያለ ይሄዳል። ሌላኛው ማንኛውም አይነት ጠጋኝ ሊጠገናቸው አይችልም። ስፔሻል የሆኑ በዚህ ብቻ ስልጠና የወሰዱ ጠጋኞች ናቸው መጠገን ያለባቸው። እንደ ሌላው ትራንስሚሽን አይነት በማንኛውም ጠጋኝ ሊጠገኑ አይችሉ ማለት ነው። ሌላኛው የጎንዮሽ ጉዳታቸው ድራይቪንግ ፊል ነው። ሌሎች አውቶማቲክ ትራንስሚሽኖችን ሲያሽከረክር የነበረ አሽከርካሪ ወደ እነዚህ ሲመጣ ቶሎ መግባባትና መላመድ ሊያቅተው ወይ ደግሞ ሊያቅተን ይችላል። ሌላኛው ሲነዱም እንዳይጎዱ ጥንቃቄ ይፈልጋሉ ማለት ነው። ሌላኛው ከቆምንበት ቦታ ስንነሳ መንቀጥቀጥ ባህሪ ሊኖራቸው ይችላል። በአነስተኛ ፍሳት ስናሽከረክርም የመንቀጥቀጥ ወይ ደግሞ ጀርክ ሊያደርጉ ይችላሉ ማለት ነው። ሌላኛው ዲስአድቫንቴጃቸው ከሙቀት አንጻር ነው። ኦቨርሂት ያደርጋሉ። ሁሌም በተጨናነቀ ቦታ ላይ የምናሽከረክር ከሆነ ሊሞቅ ይችላል ማለት ነው። ወይ ደግሞ ሙቀት ያመጣል። ይሄ ሙቀት በኢሲዩ አማካኝነት ከተገኘ ሊምፕ ሞድ በሚባል ሴንሰር አማካኝነት ነዳጅ እንዳንሰጥ በማድረግ ተሽከርካሪው ላደጋ የሚያጋልጥ ቦታ ላይ በመቆም ወይ ደግሞ ነዳጅ እንዳንሰጥ በማድረግ ሴንሰሩ እንዲቀዘቀዝ በመፈለጉ ምክንያት ወይ ደግሞ በኤሲዩ አማካኝነት ተሽከርካሪው እንዲቆም በማድረግ ላደጋም ሊያጋልጠን ይችላል ማለት ነው። ስለዚህ እነዚህም ተሽከርካሪዎች እጅግ በጣም የተጨናነቀ ቦታ ላይ የትራፊክ ፍሰቱ አስቸጋሪ በሆነ ቦታ ላይ ባናሽከረከራቸው ይመረጣል ማለት ነው። ሌላ የጎንዮሽ ጉዳታቸውን ስናይ ከሌሎች አውቶማቲክና ማኑዋል ትራንስሚሽኖች አንጻር ውስብስብ የሆነ ክፍሎች ስላላቸው እጅግ በጣም ውድና ለጥገና አስቸጋሪ ናቸው ማለት ነው። ስለዚህ እነዚህ ክፍሎች እንግዲህ እንዳይጎዱ ጥንቃቄ በማድረግ ማሸከር ያስፈልጋል ማለት ነው። ዲሲቲ ወይም ደግሞ ዱዋል ክለች ትራንስሚሽን ሲስተም የተጠቀመው የመጀመሪያው ተሽከርካሪ ፖርች 956 ነው። እንደ ኤሮፓያን ዘመን አቋጠር በ1983 የተመረተ ተሽከርካሪ ሲሆን ከዛ በመቀጠል ቮልክስዋገን ኤምኬ ፎር ጎልፍ አር ሰርቲ ቱ እንደ ኤሮፓያን ዘመን አቋጠር 2003 በኋላ መመረት ጀምሯል ማለት ነው። ስለዚህ የዲሲቲ ወይም ደግሞ የዱዋል ክለች ትራንስሚሽን ሲስተም አሰራሩ ሁኔታ ጥቅሙን፣ እንዲሁም የጎንዮሽ ጉዳቱን አይተናል ማለት ነው። በዓለም አቀፍ ገበያ እንዲሁም ደግሞ በሀገራችን ገበያ ላይ ዲሲቲ የሚጠቀሙ ተሽከርካሪዎች አይነት ይኖራሉ። እነዚህ እንግዲህ እነማን ናቸው ብንል ፖርቼ፣ አልፋ ሮሚዮ፣ ቮልክስ ዋገን፣ ኦዲ፣ ታታ ሞተርስ፣ ሲት፣ ስኮዳ ኤንድ ቡጋቲ የሚባሉ የተሽከርካሪ አይነቶች በዋነኝነት የዲሲቲ ትራንስሚሽን ወይ ደግሞ ዱዋል ክለች ትራንስሚሽን ሲስተምን ይጠቀማሉ ማለት ነው። ከዛ በተጨማሪ ሀዩንዳይ ክሬታ፣ ሆንዳ፣ ቮልክስ ዋገን ጎልፍ ጂቲ ዋን ኤምኬ ሰበን የሚባሉ ሃዩንዳይ ኤላንትራ ኤን ቢኤምደብሊው ኤምቱ አውዲ አርኤስ3 ሴዳን ፌራሪ ካሊፎርኒያ ሚትሱቢሺ ላንሰር ኢቮሉሽን ኤክስ ኤምአር ማክላረን 720 ኤስ ሚኒ ኩፐር ኤስ 3 ዶርስ ፖርቼ 911 አልፋ ሮሚዮ ፎር ሲ ኩፕ የሚባሉ ተሽከርካሪዎች ይጠቀማሉ። በሀገራችን ላይ ላይገኙም ሊገኙም ይችላሉ። ሌላኛው ሀዩንዳይ አይ ትዌንቲ ኪያ ሴልቶስ ኪያ ሶኔት ኪያ ኮሬንስ የሚባሉ የተሽከርካሪ አይነቶች እነዚህን የዲሲቲ ወይም ደግሞ የዱዋል ክለች ትራንስሚሽን ሲስተምን ይጠቀማሉ ማለት ነው። ይሄ እንግዲህ አሁን የጠቀስኩላችሁ የተሽከርካሪ አይነቶች ሁሉም ይሄን ይጠቀማሉ ማለት አይደለም። ሆንዳ ለምሳሌ በሲቪቲም አማራጭ አለ፣ በዲሲቲ ይኖራል ማለት ነው። ስለዚህ እነዚህ ተሽከርካሪዎች ላይ ሊኖር ስለሚችል ተሽከርካሪን በምንገዛ ጊዜ የየትኛውን የአውቶማቲክ ትራንስሚሽን አይነት ይጠቀማል የሚለውን ነገር ማወቅ ያስፈልጋል ማለት ነው። የሲቪቲ ትራንስሚሽን የራሱ የሆነ ጥቅም አለው፣ የራሱ የሆነ ጉዳት አለው። የዲሲቲ ትራንስሚሽን የራሱ የሆነ ጉዳት አለው፣ የራሱ የሆነ ጥቅም አለው ማለት ነው። ስለዚህ ተሽከርካሪያችን በምንገዛበት ጊዜ ወይም መጠቀም በምንፈልግበት ጊዜ የሚጠቀመውን ትራንስሚሽን ሲስተም ማወቅና መረዳት ያስፈልጋል ማለት ነው። ክቡራን ተመልካችን የተከታዮች እንዳያችሁት እንግዲህ በዛሬው በክፍል አንድ ፕሮግራማችን ከአራቱ የአውቶማቲክ ትራንስሚሽን አይነቶች ሁለቱን አይተናል ማለት ነው። የኮንቲኒስ ቫሪያብል ትራንስሚሽን እና የዱዋል ክለሽ ትራንስሚሽን ሲስተሞችን አይተናል ማለት ነው። በየተኛዎቹ ተሽከርካሪዎች ላይ ተገጥመው እንደሚገኙ ጥቅምና ጉዳታቸውን አይተናል ማለት ነው። ስለዚህ ተሽከርካሪ ላይ ትራንስሚሽን ሲስተም ስንመርጥ ለምን አይነት ተሽከርካሪ እንደምጠቀም ተሽከርካሪው ለየትኛው አገልግሎት እንደማውል ከተሽከርካሪው ምን አይነት ፐርፎርማንስ እንደምፈልግ ማወቅ ይኖርብኛል ማለት ነው። ስለዚህ በዛሬው ፕሮግራማችን ስለ ሲቪቲ እና ስለ ዲሲቲ አይተናል። በቀጣይ ፕሮግራማችን ደግሞ ስለ ኤኤምቲ ወይ ደግሞ አውቶሜትድ ማኑዋል ትራንስሚሽን እና ስለ አውቶማቲክ ቶርክ ኮንቨርተር ትራንስሚሽን ስለተገጠመላቸው ተሽከርካሪዎች እንዲሁም የትኛው ተሽከርካሪዎች ላይ እነዚህ ትራንስሚሽን አይነቶች ተገጥመው እንደሚገኙ እንነጋገራለን ማለት ነው። አዲስ ከሆናችሁ ሰብስክራይብ፣ ሀሳብ አስቴት እንዲሁም ጥያቄ ሲሮ በኮመንት ሴሽን ላይ ያስቀምጡልኝ። ይህ ስልጠና ለሁሉም ደርስ፣ ላይክ እና ሼር አድርጉ። በቀጣይ የዚህን ክፍል ሁለት ፕሮግራማችን ይዘን እስከምንገናኝ ድረስ ሰላም ቆይ።